ሰምቻለሁሺ። ነይ ከዚ ቶሎ ቶሎ እንደዚህ ነው ተራመጁ። ይኸውልሽ ደሞ ትሰምኛለሽ እንደምመታሽ ለአባትሽ ትነግሪውና አባትሽን ነው የሚያልብሽ። አባትሽን እንዴ ቃላ ትፈልገልሽ። ፀጥ። ስለዚህ ባመጣሽ ባጭ መድረቅ አለብኝ። እና በቃ ሁሉም ነገር እንዳልኩሽ ነው። አንቺ ግን ባለፈው እነግርሻለሁ ያልሽኝ ነው የሚስጥር አልነገርሽኝም። ይኸውልሽ ፍራታ እኔ ከአንቺ ምንም የምደብቀው ነገር የለም። ብሩኬ እኔ መሆኑን ሳላረጋግጥ ለብሩኬ ልጅ መውለድ አልፈልግም። እውነት ነው። ከሁለት እናት የሚወለድ እህትና ወንድም አያስፈልግም። ለልጆችሽ ዘላለማዊ ችግር ነው የምትሆንብሽ። በትክክል። በዛ ላይ ብሩኬ እንዴት እንደሚወዳት አንዳንዴማ በቃ ቀን አባት አለው ፍቅሩን ላይ የተካፈለችውን ይመስለኛል። ሞኛቱኝ፣ ልጆች ብትወልጅለት እራሱ ለሷ ነው የሚያስፈልጠው። ልጅ ካለው አባት ወልድሽ፣ ፍቅራቸውን እንደነጠቅሻቸው ነው የሚሰማቸው። አረ እውነትሽ ነው። ስንት ውርስ አለ። አዎ፣ በዛ ላይ ደግሞ ህመምተኛ ልጅ። ሀብታቸውን ሁሉ ነው የምታባክንባቸው እሷን ለማስታመም። እስካሁን ስንት አወጣችሁ? አንድ መኪና ይገዛልሽም ነበር። እውነት ነው። የሚገርምሽ ቤት ሁለታችንም ተቀምጠን ሲመጣ ቅድሚያ የሚስሙ እሷን ነው። ወይኔ ፍርሃታ፣ ይህ እኮ ለአንቺ ብዙ መልእክት አለው። አየሽ አይደል አንድ ቀን እቺ ልጅ ማህሌት አልተመቸችኝም ብትለው፣ አውጥቶ ሜዳ ላይ ነው የሚጥልሽ። መፍጠን አለብሽ። ምን አሰብኩ መሰለሽ? ቅድስት ቤት ውስጥ አለች አይደል? ቅድስት ማናት? ልጅቱ ሰራተኛ። አዎ። እሺ። መድኃኒቱን መርዙን እሷ እየጨመረች እንድትሰጣት አስቤያለሁ። በጣም ጥሩ ሀሳብ ነው። ከህሊና ወቀሳ ትድኛለሽ። ከዚህ በላይ እውነቱ ቢወጣ ፖሊስ የሚይዛት እሷን ነው። አይ ማህሌት ጀግና እኮ ነሽ። እናታችን የማትሄድበት እና የማታደርገው ነገር የለም። ጠላቶች አለ ማንበርከ አንቺም ይሄንን አድርገሽ ካሳየሽኝ የእውነት እህቴ ነሽ። አደርገዋለሁ። መኝም ብሩኬ ልጆቹ ብቻ ይሆናል። ቆይ ምንድን ነው የሚያሳስበህ ግን? በዚህ በጣም ያው የምሳሌ ጉዳይ ነው። ሌላ ምን ሆናል ብለሽ የሷን ጉዳይ ለፈጣሪ መስጠት ነው። ያለ ኃጢያቷ በዚህ እድሜዋ ፈጣሪ የማይሰጠን ለኛ ነው። አንድ ቀን ደግሞ ማወቁ አይቀርም። አሁን ራሱ በጣም ይጠይቀች ያወቀችለት ከባድ ነው። አንድ ዶክተር እኳ መከርኩኝ።